ሰላም ሰላም ልጆች እንዴት ናችሁ? ደህና ናችሁ አላችኋለሁ ማለት ነው። እያላችሁበት ሰላማችሁ ይብዛልኝ እና ዛሬ የማሳያችሁ ማለት ነው ጫጩት ነው። እንግዲህ ሻረሮችን ጎረድ ድሮ ይለማመስል እያለን መሸኝነት ማለት ነው ብቴ፣ በነገራችን ላይ ታጥበ ማለት ነው የመጡት በጨው በሎሚ ምናምን አጥቤ ነገሮች ሰፈሩ እና ይሄ ደግሞ ምንድን ነው የሚባለው? ይሄ ምንድን ነው የሚባለው እናንተ? ይሄ እንኳ ጉበት ይሄ ጉበት ነው። ይሄ ደግሞ ምንድን ነው? ይሄም የዶሮ ነው እና እንደዚህ ማለት አያችሁ። ሙክት ነው። የዛሬው ሙክት ነው። በጨው ሙሉ ብሎ ነው። ይሄ እንዳለ ቅመሞችን አቀላቀየ ነው። ጨው ሳይቀር ሁሉም ሙሉ ቅመሞች ናቸው። ሰርጊ ይቀቀላቀላሉ ማለት ነው። ይሄ የዶሮ ማለት ነው። ይሄን እንጨምርበታለን። እሺ ቅመሙ እንጨምራለን። ዛሬ ምን ሰራላችሁ? ሙክት ነው። ኦኬ ይሄ በጣም ነው የሚያጣፍጠው እናንተ ትበላት ነው ማለት ነው። በጣም ቆንጆ ነው ጣሙ መሽዊ ማለት ነው መጣፍ መጣም ተቀጣጥ እንድዘነ ማለት ነው። ነጭ ሽንኩርት የኔ ሴትዮ አትፈልግም ማለት ነው። እናንተ ከፈለጋችሁ ጨምሩ። ትንሽ ጀንጀቢልና ነጭ ሽንኩርት መጨመር ትችላላችሁ። እኔ ግን አትወድም ማለት ነው። አንዳንድ ላይ ነው እንደምትወደው ድፍኖ ከሆነ ነው። አንዳንዴ ጨርነ ሌሎች ዛሬ ሙክት እንዳትቀብ። የዛሬው ሙክት ለየት ያለ ነው። ገባችሁ አይደል? የዛሬው ሙክት ለየት ያለ ነው እና ቅመሞቼን፣ ጨው ሁሉንም አቀላቅዬ ነው የመጣሁት አንድ ላይ ማለት ነው። ገባችሁ አይደለ? ደግሞ ማለት ነው ላይክ አርገ ላይክ ማረጋችሁን እንዳትረሱ የዛሬውን ሙክት እንዳይቀርባችሁ ላይክ እና ሳብስክራይብ እያረጋችሁ ቤተሰቡ ወይን እሸት ተቀላቀሉ እንዳያልፋችሁ የዛሬውን እንግዲህ የዚህ ማጣያ ኮብዝ እርጋ ሰርቻለሁ። እንዳትመጣብኝ ደግሞ ይሄ ነው። እናንተ ቀናችሁ። ቶሎ ቶሎ ብዬ ቀረጽ ቀረጽ ማለት ነው። ይሄ በጣም ቆንጆ። ይሄ ማለት ነው አንዲች ሆነ። አሁን ያረኩት ነገር ማለት ነው፣ ዶሮ በጣም ነው የሚያጣፍጠው። ከምሬ ነው የሚላችሁ። መሽ የምትሰሩ ጨምራችሁ ስሩ። በጣም ቆንጆ ነው ማለት ነው። አሁን እንደዚህ አድርጌ ማለት ነው አስገባዋለሁ እና ይሄ ማለት ነው። አያቸው ጊዜ ቆንጆ ነው። ይሄ ቆንጆ ነው ማለት ነው። በደንብ ይበስላል። ቲማቲም ውሃ ነገር ይሆናል ማለት ነው። በደንብ ሲበስል ከዛ አውጥቶ ኩብዝ ምናምን ጋ ይበላል ማለት ነው። የዛሬ ሙክትል የት ያለ ነው። ላይክ እና ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሁኑ ማለት ነው። አትርሱ እንግዲህ። ይህን ወደ ትላጃችን እናስቀባል ማለት ነው። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰቡን ተቀላቀሉ ወንዶች ማለት ነው። ተደረገ ላይክ ማድረጋችሁ እናትርሱ፣ ቤተሰቡን ባይ ባይ።